ኢንሻአላህ ለዛሬም መሰናዷችን ስለ በድር ጦርነት ገድሎች የሚያስቃኛችሁ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። ሻድ መልቲ ሚዲያ ፕሮዳክሽን። አሰላሙ ዓለይኩም ወራህመቱላህ ወበረካቱ። ወድ የሻድ መልቲሚዲያ ፕሮዳክሽን ተከታዮችና ቤተሰቦች እንዴት ናቸው! በመግቢያው ላይ እንደገለጽ ነው በዛሬው መሰነዷችን ስለ በድር ጦርነት ገድሎች የምናስቀኛችሁ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። የበድር ጦርነት በእስልምና ታሪክ ውስጥ ትልቅ ቦታ የሚሰጠው ጦርነት ነው። ይህ ጦርነት የተካሄደው በሂጅራ አቆጣጠር በሁለተኛው ዓመት በረመዳን ወር በ17ኛው ቀን ላይ ነው። በጦርነቱም ላይ ሙስሊሞች ከመካ ከመጡ ጣዖት አምላኪዎች ጋር ተዋግተዋል። ምንም እንኳን የሙስሊሞች ቁጥር አነስተኛ ወይም 313 ወታደሮች ብቻ ቢሆንም አላህ ሱብሓንሁ ወተዓላ በድል እንዲወጡ አድርጓቸዋል። ይህ ጦርነት በእምነትና በጽናት ኃይል ላይ ትልቅ ትምህርት የሚሰጥ ሲሆን፣ ሙስሊሞች በአላህ ላይ ያላቸውን እምነት እንዲያጠናክሩ አድርጓል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው ወይም ሰሓቦች ከመካ ወደ መዲና ከተሰደዱ በኋላ በመካ የሚኖሩ ወይም የነቢዩ ነገድ የሆኑ ቁረይሾች ሙስሊሞችን ማሰዳዳቸውን አላቆሙም ነበር። የሙስሊሞችን ንብረት በመዝረፍና በማጥቃት ሙስሊሞችን ያበሳጩ ነበር። ቁረይሾች ሙስሊሞችን በመካ ላይ ኢኮኖሚያዊ ማዕቀብ በመጣል ይጎዷቸው ነበር። ሙስሊሞችም ራሳቸውን ለመከላከልና ኢኮኖሚያዊ አቅማቸውን ለማጠናከር ሲሉ የቁረይሾችን የንግድ ጉዞ ማጥቃት ጀመሩ። ጦርነቱ እንዴት ተጀመረ? አቡ ሱፊያን የተባለ የቁረይሽ መሪ ትልቅ የንግድ ጉዞ ይዞ ወደ ሻም ሱሪያ ሄዶ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሲሰሙ ሙስሊሞችን ለጉዞ እንዲዘጋጁ አዘዙ። አቡ ሱፊያን የሙስሊሞችን እንቅስቃሴ ሲሰማ መንገዱን በመቀየርና ወደ መካ መልእክተኛ በመላክ እርዳታ ጠየቀ። በመካ የነበሩት ቁረይሾችም የአቡ ሱፊያንን ጥሪ ተቀብለው ትልቅ ጦር በማሰባሰብ ወደ መዲና ለመዝመት ተነሱ። ወደ በድር የሚደረገው ጉዞ ላይ ነቢዩ ሰለላሁ ዐለይሂ ወሰለም 313 ወታደሮችን ብቻ ይዘው ወደ በድር ጦርነት ዘመቱ። በቂ የጦር መሳሪያም አልነበራቸውም። ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም ከሰሐቦቻቸው ጋር ተመካከሩ። አብዛኞቹ ሰሐቦች ለመዋጋት ፈቃደኛ ስለነበሩ፣ ሙስሊሞችም ወደ በድር ሲደርሱ ምቹ ቦታ ያዙ። የበድር ጦርነት የተካሄደው በሂጅራ አቆጣጠር በሁለተኛው ዓመት በረመዳን ወር በ17ኛው ቀን ላይ ነው። የጦርነቱ ሁኔታ የቁረይሾች ጦር ከአንድ ሺህ በላይ ወታደሮች ነበሩት። በተጨማሪም በቂ ጦር መሳሪያ ነበራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ አላህ ሱብሓነሁ ወተዓላ በመማፀን እንዲህ ሲሉ ዱዓ አደረጉ። አላህ ሆይ ይህችን የሙስሊሞችን ትንሽ ቡድን ብታጠፋት በኋላ ላይ የሚያመልክ አይኖርም። አላህ ሱብሓነሁ ወተዓላም መላእክትን በመላእክት ሙስሊሞችን ረዳቸው። ሙስሊሞች በጽናት ተዋጉ። ጦርነቱ በጀግንነት ተካሄደ። አላህ ሱብሓነሁ ወተዓላ ሙስሊሞችን በጦርነት ላይ ድልን ሰጣቸው። ቁረይሾች ተሸነፉ፣ ብዙዎች ተገደሉ፣ የተረፉትም ሸሹ። በበድር ጦርነት ላይ የተሰዉት 14 ሶሃቦች ናቸው። ከሙሃጂሮች ኡበይዳ ኢብኑ አልሐሪስ፣ ዑመይር ኢብኑ አቢ ወቃስ፣ ዙሽ ሺማሊን ኢብኑ ዓብድ ዓምር፣ ሰፍዋን ኢብኑ ወህብ

የዚድ ኢብኑ አልሐሪስ ይገኙበታል። እነዚህ ሰሓባዎች ለእምነታቸው ሲሉ ህይወታቸውን መስዋዕት አድርገዋል። አላህ ሱብሐንሁ ተዓላ ስራቸውን ይቀበላቸው። ከጦርነቱ በኋላ ሙስሊሞች ከጦርነቱ በኋላ ምርኮኞችን ማረኩ። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ጉዳዮች ላይ ከሰሃቦቻቸው ጋር ይማከሩ ነበር። ምርኮኞችን በተመለከተ አቡ በከር ረዲየላሁ አንሁ ቤዛ እንዲከፈሉና እንዲለቀቁ ሲጠይቁ፣ ዑመር ረዲየላሁ አንሁ ግን እንዲገደሉ ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለም የአቡበከርን አስተያየት ተቀበሉ። በኋላ ላይ አላህ ስብሐነ ወተዓላ ይህን ውሳኔ በመጠኑ ነቀፈው። ምክንያቱም ቁርአን በጦርነት ጊዜ ጠላትን ማሸነፍና በምድር ላይ ኃይልን ማጠናከር ቅድሚያ ሊሰጠው እንደሚገባ ያስተምራል። የበድር ጦርነት በእስልምና ታሪክ ውስጥ ትልቅ ቦታ የሚሰጠው ክስተት ነው። ሙስሊሞችን በጦርነቱ ወቅት በአላህ ላይ ያላቸውን ጥልቅ እምነት አሳይተዋል። ሙስሊሞች ምንም እንኳን ቁጥራቸው አነስተኛ ቢሆንም በጽናት ተዋግተዋል። ነቢዩ ሰለላሁ ዓለይህ ወሰለም በጥሩ አመራራቸው ሙስሊሞችን ወደ ድል መርተዋል። የበድርን ጦርነት በተመለከተ ሰፋ ያለ ግንዛቤ እንዳገኛችሁ እና እንደተረዳችሁ ተስፋ እናደርጋለን። የዛሬው ፕሮግራማችን ይህን ይመስላል። እንሻአላህ ከፕሮግራማችን ብዙ እንደተማራችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወረህመቱላህ ወበረካቱ። ሻድ መልቲሚዲያ ፕሮዳክሽን ለሁል ጊዜ ምርጫችን።